ነገር አይደለም። ለሰው ራሱ ተጨንቃ የምታለቅስ ሩሩ ምስኪን ልጅ ናት። አሁን ደግሞ ይሄ ግብዳ ነገር ኤፍራታ ላይ ሲደርስ ምንድን ነው መልሱ? አሁን ከባድ ነው። ከባድ ሁኔታ ውስጥ እንዳለች ሁላችንም እናቃለን ማለት ነው። ገኒን ተጨንቃለች። መቼም ዳግም የሚደርስለት ይመስላችኋል? ዳግም ይደርስለታል ወይ? ወንድም ይደርስለታል ወይ? ያ ጊዜ እየተደዋወሉ ነው። ከኋላ መጣ መቶ እያጋተው ማለት ነው ሰውዬ ልጁ እና አሁን ወንድሙ የሚደርስለት ይመስላችኋል? መኪና ቆሟል፣ አይታችኋል። መኪና ተነስቶ ከሄድ ካልተ እንትን ካሉ ከባድ ነው። ግን አንተ ጋር ሊደርስ ነው። ትንሽ ደቂቃ ነው የቀረኝ እያለች ነበር ከዳግም ጋር እያወሩ ከወንድሙ ማለት ነው ብቻ ለትንሽ ጊዜ ጊዜ ነበር እኮ ለትንሽ ግ ትንሽ ጊዜ ነው የቀረኝ ጠብቀኝ እያለች ስልኩ ተቋረጠ ማለት ነው። እና ወንድሙም በጣም ደነገጠ። በዚ ጊዜ የሚደርስለት ይመስላችኋል? እና ብቻ ከባድ ነው። ይሄ ይፋት የሚባሉ ሰውዬ ሁሉንም ቤተሰብ ጨርሳችሁ ጨርሳችሁ ምን ላይ ያደርጋችሁ። አለቀ ናታንም ከእስር ቤት ሲወጣ ራሱ አይታችዋል። ፊቱ ራሱ በጣም ደብሮታል። ምክንያቱም የሚወደው ሰው አጠገብ የለማ። እሱ ከእስር ቤት ሲወጣ ይፍራታ ሲያገኝ ብቻ ነው ደስተኛ የሚሆነው ተናግሮ ነበረ። ደግሞ እኔ አንቺ ከሌለሽ ከእስር ቤት ብወጣም ባልወጣም ያው ነው ብሏል። ውጭም እስር ቤት ነው። ብዙ ሰዎች አሉ እሱን የሚጎዱትን ምንም አይጠቅመው ማለት ነው መውጣቱ እንደውም ለይፋት እንዲጎዳ ያደርጓል። አሁን እሱ ለራሱ ስል ነው ከእስር ቤት ያስወጣ። ከእስር ቤት ያስወጥቶ የበለጠ እስር ቤት ሊያስገባው ጨካኝ ነው በቃ ሰውዬ በጣም ጨካኝ ነው። እና ኤፍራታ ግን መታገጥ አልነበረባት። እና አለሷ ድምቀት የለባቀት ድራማ ራሱ ስንት ሰው ነው እስከ ኤፍራታ የምትወዱት ስንት ሰው የምር የፍራታ ኤፍዩጂ ቁየም ብሎ ይለበ ቅርጽ የሚሰጣት ነው እንጂ አሁን ቤዛ ብትታገት እና የፍራሳ ብትታገት ለማን ነው የምታዝኑት? ለፍራታ ነው። እና በዚህ ሰዓት ቤዛ በጣም ነው የምትደሰተው፣ አካሏ ልጠረጠረ። ምክንያቱም እቺ ልጅ ምን ምን ባደርግ ይሻለኛል ቢገላት ራሱ ደስ ይለኛል እያለች ነበር። ልትቀማኝ ነው ናታን ልትወስድብኝ ነው እያለች ነው እሱ ማን ሰው እኮ እፍራታ እንኳን መካከላችሁ ብትወጣ ናታ ሊወዳት አይችልም። ናታን የሚወዳት አንድና አንድ ብቻ ነው። ለፍቅር ስትል ብዙ ነገር አደረገችው። አልተሳካል። ድራማው አልተሳካም። ግን በአሁኑ ሰዓት ደግሞ ኤፍራታን ይሄ ላይ እሷ ላይ በመድረሱ እሷ እንደምትደሰት አውቃለሁ። እንደገና ሉሊት ሉሊትም እኮ ያ ጊዜ ቀዩን እየጠረገች ነበርና ወጣ ብለሽ እንትን በይ። ያ ምንድነው፣ አርግዛለች። ከማን ዳረገዘቹ አልነገረችም፣ ግን በጣም ደግጣ ነበረ። የፍራታ በጣም ደግጣ ነበር ነው ስትወጣ ፈታ ብላ ስትወጣ እሱ እሷ ወደናታ ነበረ አየደቹ ብቻ፣ ምን ይደረክታ ጥላት መንገድ ላይ ያስቀራት ማለት ነው። ቢሆንም ግን ፈጣሪ ያድናታል የምር ወይንም እዛ ቦታ ላይ ወስዳት ይችላል። አላቂም ብቻ ያቆሻሻ ቦታ ይወስዳል። ግን ይወስዳ የሚወስደው ይመስላችኋል? እኔ ግን የሚወስደው ይመስለኛል። ምክንያቱም ጨካኝ ነው እሱ፣ ከለማንም አይራራም በቃ አይታችኋል ሴቶቹ እንዴት እንደሚያረጋቸው። ሴቶቹን እዛ ውስጥ ሰብስባቸው ሰብስባቸው እንትና ገላቸውን እየሸጡ ነው የሚያሉት፣ ብሩን ደግሞ እሱ ይቀበላል። ይህ በጣም መቼ ነው የሚገለጠው? ወደ ህግ ህግ ህግ ቦት እንትን ምንድን ነው መቼ ነው የሚያዘው የእሱ ክፉ ስራ መቼ ገለጠ? እና ኤፍራታ በቃ ይሄ ሰውዬ የዚህ ሰውዬ ተፈላልጎ ስራውን መጥፎ ስራውን እንደሚሰራ ታውቆበት ታይዞ ኤፍራታ ትመለሱ እና ለኤፍራታ ድምቀት ያለው ኤፍራታ ማለት ለኛ ልዩነት በቃ ለተመልካችን ልዩነት፣ ሁሉም ሰው ኤፉ ኤፉ ይላል። እሷ አሁን መታገጥ አልነበረበት አሁን ደግሞ በጣም እንደምትጎዳ አውቃለሁ። እኔ ናታን ነው ይሄን ከሰማ ጭራሹን ምን እንደሚሆን አላውቅም። አይታቸው ያ ቀን እራሱ እንዴት እንደጮኸ እሷ ሄዳ የእስር ቤት ስታይ አላመነም፣ ጭራሹንም ደነገጠ እና ጮኸበት እንጂ እንደዚህ አይነት ራስ ወደድንሽ ብሎ ጮኸበት። አዎ እሷም አለቀሰች እሱም አለቀሰ። የምር እውነተኛ ፍቅር ይሄ ነው። ምን ይደረጋል ታዲያ። ጥላት ስበዛ ደግሞ ከባድ ነው። እኛ ጥላቶች እኛ ሰው መካከል ጥላት ካለ ያ ሰው ሰው መሆን አይችልም። ከባድ ሁኔታ ውስጥ ነው የሚሆነው ማለት ነው። ደስታ ሳገኝ በፈተና ብቻ ነው የምኖረው። ብቻ የፍራታ የፍራታ በቃ ትለቀቅ ይበቃል። ይጠብቃል የፍራታንም ሁሉንም ቤተሰብ ጎርቶ እንዴት ይሆናል? ቤቱንም ወስዶ እንኳን ብዙ ነገር እኮ አድርጓል። ገናም ደሞ ናታንም ይሄ ሰውዬ ገና ከና ያግተዋል። ምን ይታወቃል? ምን ይታወቃል? ሌላ እስር ቤት አገ አዘጋጅለታለሁ እያለ ነበር፣ ይፎከረ ነበር። ያደርጓል እሱ ደሞ። ሉሊት ከሉሊት የበለጠ እኮ ሉሊት እንደው መጥፎ ናት፣ ክፉ ሴት ናት እየተባለ አይደል ግን ይሄ ደግሞ በጣም ከወንድ የወንድ ክፉ ማለት ይሄ ነው። በጣም ጨካኝ እና እንደዛ ነው ውዶች። እፍራታ ታፋናለች። ትምጣልን የምትሉ ላይክ አድርጉ። እፍራታ ያለችበት ሁኔታ ሁላችንንም አሳስቦናል። እና እፍራታ ትምጣልን አለ እፍራታ። እኛ ይሄን ድራማ ማይተራቱ በጣም ይከብደናል ማለት ነው ውዶች። የፍራታ ምስኪን ልጅ ናት ሮሮ ልጅ አቅም የላትም። ከዚህ አተርፍም የምር ብቻ ነው እና በፊትም ራሱ ስትጎዳ በጣም ነበር የምታለቅሰው፣ በር ዘግተ ታለቅስ ነበር። አሁን ደግሞ ይሄ ስፈጠ ይልቁንም በጣም ትጎዳለች። ከባድ ነው መታገት ማለት ከባድ ነው፣ ታውቃላችሁ። እና ብቻ ፈጣሪ የጠበቃት የፍራተ ናታንም ሆነ ገንኝም ሆነ ፈጣሪ ደግሞ እንትን ስጣትቸው ምንድነሱ ጥንካሬ ስጣቸው ጊዜ እስከሚያል